ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። እናትና ልጁ። እንግዲህ ይህ ነገር እያያችሁ ነው። እየቀለዱብን ይገኛሉ። ምንድን ነው ያሉት? የቀነኒን ዲያሪ ዲያሪ ያገኘን እና እሷ ህይወቷን ለማጥፋት የጻፈችው ነገር አለ ብለዋል። እስከ ዛሬ አላገኛችሁትም። አሁን አገኘው ከእስር ቤት ሆኖ አገኘው አለ። እስር ቤት ሆኖ ሲፈትሸው እስር ቤት ሆኖ አንዱ ዓለም ጎሳ ከእስር ቤት ሆኖ ይሄንን ነገር የተጻፈ ትዝ ብሎ ትዝ ብሎት እንደው ትዝ ሲለው ልካ የጻፈችለት ነገር ነበር እና ተፈልጎ ተገኘ አለ። እኔ ምላችሁ እስቲ የዛ ቀን ከመሞቷ በፊት ያደረገችውን ነገር እንነካል። ያደረገችው ምንድን ነው በመጀመሪያ ፎቶ ሹት ነበራት። ፎቶ ሹት አደረገች፣ ፎቶዋን ተነሳች። ከዛ በኋላ ቤት ስትመጣ ከህፃናቶች ተሰብስበው ከጓደኞቿ ጋር ህፃናቶችም ነበሩ። ሃፒ በርዝደይ ተብሎ ኬክ ሲቆረስ፣ ሁሉ ነገር ሲደረግ ነበር። ከዛ በኋላ ደግሞ ለቤተሰቦቿ ደውላ ከነገ ጀምሮ አዲስ ጥሩ ስራ ጀምራለሁ ብላ ብላቸዋለች። ከዛ በኋላ ደግሞ ተኝታ እንደው ብንን ስትል ብንናለች እና ይኖዋል። ብንን ብዬ ሄጄ ራሴን ላጥፋ ብላች ከፎቅ ላይ ተወረወረች። አለ ተወረወረች። አለ አዎ። ከዛ በኋላ ምንጣፍ ላይ ወደቀች። ምንጣፍ ላይ ወድቃ ምንጣፉ ደም በደም ሆነ። ሰው አልሰማ፣ ማንም አልሰማ። ጓ ሲል አንስታችሁ ሆስፒታል ወሰዳችሁ። ይህ ሁላ ነው እንግዲህ ድራማ የምትሰሩትን? ምን አይነት ምን አይነት ፖሊሶቹ፣ ምን እያደረጋችሁ ነው? እየተገደዳችሁ ነው አካል ፖሊሶቹ ተገደዋል። አንድ ነገር መረጃ ያቀርቡና ችግር ውስጥ እንደሚገቡ ተነግሯቸዋል። ፖሊሶቹ ለማቅረብ የተቸገሩበት ምክንያት እያንዳንዱ ነገር እንግዲህ ኪችኑ መቦደሱ በጥይት በአንዱ አለም በተኮሰው ጥይት መቦደሱን ታውቃላችሁ። በየጊዜው እያበለዘ ቀጠቅጣት እንደነበረ ታውቃላችሁ። እጇን መስፈሩን ታውቃላችሁ። ከሷ በፊት የነበሩትን ሪሌሽንሺፖች በሙሉ እየቀጠቀጠ ሲያሰቃያቸው እንደነበሩት አካላችሁ የአንዱ አለምን ባህሪ ሙሉን እያወቃችሁ ከበር ለማድረግ ለአንድ አዝማሪ የፈለጋችሁት ነገር በጣም ነው ግራ የገባኝ። ትላንት መስፍን ፈይሳ ያ ኤድሳም ሲናገር የሰማሁትን አያኝ ልክ እንደ ፖለቲከኛ አድርጎት ያወራል። ፖለቲከኛ አይደለም። አንዱ አለም እስከምናውቀው ዘፋኝ አርቲስት ነው። ፖለቲከኛ ቢሆን ወደ ፖለቲካ ይወሰዳል። ከዛ ደግሞ የብርቱካንና አጀንዳ ይዛችሁ መጣችሁ። የብርቱካን አጀንዳም እሷ ምንም አልተደረገችም ብላ ዶክመንተሪ እንደሚሰራ ቀድመ ተናግረ ከዛ በኋላ ዶክመንተሪ ሰራችሁ። ያላረጋችሁት ነገር አለ። እንደ የእሷን ነገር ግራ ለማቀባት ሙሉ መረጃው በፖሊስ በፍርድ ቤት አለ። ሙሉ መረጃ ተቀምጠዋል። ስልኮች አሉ። ስልኩን እንኳን አልተፈተሽም። ሁሉን ነገር እያለ ባለ ጊዜ ስለሆነ ወይም ደግሞ ከመንግስት ጋር የሚሰራቸው ነገሮች ስላሉ አንዱ አለምን በነፃ ለመፍታት ተፍ ተፍ እያላችሁ ነው። እያንዳንዱን ነገር ሶሻል ሚዲያ ላይ አታመልጡ ነው። የዚች ንጹህ ሴትን ደም ፍትህ እንጠይቃለን። ለእሷ መሞት በማንኛውም መንገድ ምክንያቱ አንዱ አለም ብቻ ነው። ከሰው ጋር ማውራታችን፣ ከሰው ጋር መነጋገራችን፣ ከሰው ጋር ምንም ማድረጋችን አብረው የበሉ የጠጡ ሰዎች ፍትህ እንኳን አልጠይቋለን። እነ ራች የሚባል እከክንቁራሪታ ተደብቆ ነበር መስኪኖ መሲም የምትባል ቤቴሌ የምትባል ሌሎቹም የሰሩትን ፖስት ያደረጉትን ሌሎቹ አጥፍተውታል። የዚችን ምስኪን ደም ለመብላት ሲሯሯጣ አይተዋል። ብቶጣም የሚፈታ የለም። እመነኝ፣ የኦሮሞ ቆርጥሞ ይበላሃል። እመነኝ ኮንሰርት ላዘጋጅ አደል እንደ ያልከው ራስ ተናግረ ካልክ በኋላ አንተ እቺን ሴት ህይወቷን ባታጠፋ ይሄ ነገር ጭንቅላት ውስጥ ይመጣል? ስለ ገንዘብ ታስባለህ? አርቧ እንኳን ሳያወጣ ስለ ገንዘብ ታስባለህ ወይ? ስለዚህ ገዳይዋ የቀነኒ አንተ ነህ፣ አንተ ነህ የቀነኒ ገዳይ። ስለዚህ ቀስ በምትፈልገው መንገድ ውጣ። አንተ በህይወት አትኖርም። እርግጠኛውን ይነግራል። እስቲ ምን እንደምታመጣ ናል። አንተ የሰው ህይወት አጥፍታ ኢትዮጵያ ላይ በሰላም አትኖርም። የምትሄድበት ቡላ ትሳደዳለህ ኢትዮጵያ፣ ህግ ከሌለ የኢትዮጵያ ህዝብ ህግ አለው። የእናትየው የአባትየው አደራ አለብን። ፍትህ የጠየቀው ገዳይዋ ነህ፣ አሰቃይዋ ነህ። በጣም በወንድሟ በታናሽ ወንድሟ ፊት ትቀጠቅጣት ነበር። እንደ ባለጌ መረነ፣ ሰካራም፣ ቆሻሻ ነ ስለዚህ የምታመጣው እናያለን። ኤድሳሙ፣ አንተ ሚስት ከቤት አባራ አልነበር እንደ አሜሪካ ላይ ትንፍሽ ማለት አልቻልክም። እኛ እኛ ነን ብር ሰብስበን ያስገባን አርል ተራ ካድሬ ነው። ዝም ብለህ ይወረወርልሃል የሆነ ነገር አሜሪካን አገር አንተ ስንት ዓመት ኖረ። እንኳን እንግሊዘኛ ውበር መስራት አችልም አለ። እድሜ ለበልጽግና አሁን ገብተ የምትል ከሰከሰው ምንም አቅም የሌለ ሰው ነበር። ሚስት አውጥታ ጥላ፣ እኛ ገንዘብ አሰባስበና ያስገባል። ማንም ያውቃል። ተራ ካድሬ ነው። ኤድሳምን በሽተኛ፣ አንተን እንኳን እንደዛ ቦታ የምንሰጥ አይደለንም። ግን እሷን በዘርኬር ቆሮሞ ናት የረሳው እሱን ነው በዘርኬ ናት ሴት ልጅ አለች ሜላላ የምትላት። ሜላላን እንደዛ ቦይፍሬንዷ ቢያረጋት ኖሮ እንደዚ አትልም ነበር። ቆሻሻ መሀይም ስለሆንክ እንደዚህ አይነት የቆሸሹ ነገሮችን ታደርጋለህ። እያንዳንዳችን ለነገ ጠዋት ተቀጥሯል። እያንዳንዳችን ፖሊሶቹን እያስፈራሯቸው ነው። እነ ሽመልስ አብዲሳ በደንብ አድርገው እያስፈራሯቸው፣ ስለዚህ ፖሊሶቹ መረጃውን ለማምጣት በጣም እየተሸማቀቁ ነው። ይዘውታል፣ አለ መረጃው እያለ ነው በነፃ ለመልቀቅ ግን ይኸው ስራቸውን ተፍ ተፍ እያሉ ነው። ስለዚህ አሁንም ፍትህ ለቀነኒ እንጠይቃለን። ሰላማቸው ይብዛ። መልካም ቀን